በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁን አስቀድሜ ሰላም ብላችኋለሁ። ቅዱሱን የእግዚአብሔርን ቃል እንሰማለን ወገናቸዋል፣ እና ይህንን ቅዱሱን የእግዚአብሔርን ቃል በምንሰማበት ጊዜ ሁለንተናችንን በመስጠት ሊሆን ይገባል። ምክንያቱም አንድም እግዚአብሔርን ስናመልክ የምናመልከው በቃሉ ስለሆነ ማለት ነው። ይህንን የተወደደ ክቡር የሆነውን የእግዚአብሔርን ቃል ሕይወታችንን የለወጠውን የእግዚአብሔርን ቃል እንግዲህ በብዙ አክብሮት የምናደምጥበት ጊዜ ይሆንልናል። በፍጹም መሰጠት የምናደምጥበት ጊዜ ይሆንልናል። በብዙ ደስታ የምናደምጥበት ጊዜ ይሆነልናል። እግዚአብሔር ለእኔና ለእናንተ በቃሉ ሊናገረን ይፈልጋል፣ ሊያስተምረን ይፈልጋል። ወገናቸው ይህንን የእግዚአብሔርን ቃል እንድናጠናው፣ እንድንማረው፣ እንድናውቀው፣ እንድንረዳው፣ ወደ ውስጣችን እንድናስገባው፣ እንድንታዘው እግዚአብሔር ይፈልጋል። ስለዚህ በዚህ መንፈስና ልብ ሆነን ቅዱሱን የእግዚአብሔርን ቃል እየሰማን ቅዱስ አባት እግዚአብሔርን እንድናመልከው ሁላችሁንም በጌታ ፍቅር አሳስባችኋለሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ባለፈው በነበረን የትምህርት ጊዜ ላይ ስለ ጌታ ስለ ኢየሱስ ክርስቶስ ዳግመኛ መምጣትና ስለ ዓለም መጨረሻ ከሐዋርያት ሥራ መጽሐፍ ተመልክተን እንደነበረ አስታውሳለሁ። ትዝ ይላቸዋል። ጌታችን ኢየሱስ ክርስቶስን ደቀ መዛሙርቱ የጠየቁት ጥያቄ ነበረ፣ እንዲህ በማለት ንገረን፣ ንገረን የዓለም መጨረሻ መች ይሆናል? ንገረን የመምጣትስ ደግሞ ምልክት ምንድን ነው? ብለው እንደጠየቁት የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንብበን ከእግዚአብሔር ቃል ለማየት በጥቂቱ ቢሆን ሞክረናል። ምንም እንኳን ሀሳቡ ሰፊ ቢሆንም ማለት ነው። ዛሬ የምናነሳው ሀሳብ ባለፈው ሳምንት የተማርነው ትምህርት የሚያጠናክርልን ይሆናል። ከዛ ጋር ተያያዥነት ያለው ይሆናል ማለት ነው። የምንባብ ክፍላችንን እነግራችሁና አብረን የምንባብ ክፍላችን ከነበብን በኋላ በጥቂቱ የጌታን የእግዚአብሔርን ቃል እንካፈላለን። የምንባብ ክፍላችን አንደኛ ተሰሎንቄ መጽሐፍ ምዕራፍ አራት ቁጥር 13 እስከ 18 ያለው ነው። እስቲ አብረን ቅዱሱን የእግዚአብሔርን ቃል እናንብብ። መቼም ወገኖች ሆይ፣ የእግዚአብሔር ቃል ስንማረው ሲሰበክ ብቻ ስናጠናው ብቻ ሳይሆን ሲነበብም ደግሞ እንደሚፈውስ እኔ አምናለሁ። ስለዚህ ወገኖች ልባችንን ከፍተን በብዙ ደስታ ቅዱሱን የእግዚአብሔርን ቃል እንድንሰማ አሳስባችኋለሁ። እንዲህ ላል እግዚአብሔር ቃል፣ ነገር ግን ወንድሞች ወይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና፣ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ወርዳልና፣ በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ብሎ መጽሐፍ ቅዱሳችን ይነግረናል። ቅዱስ እግዚአብሔር አምላካችን እንግዲህ ይህንን ጊዜ ይባርክልናል። ጊዜውን በጌታ በኢየሱስ ክርስቶስ ስም ለጌታ ተሳልፎ የሰጥቻለሁ። እግዚአብሔር ለእኔ እግዚአብሔር ለእናንተ ጸጋን ያበዛልናል። እኔ የምናገርበት እናንተ ደግሞ የምትሰሙበት ማለት ነው። መቼም የተሰሎንቄ ቤተ ክርስቲያን በሐዋርያት ሥራ መጽሐፍ ምዕራፍ 17 ከቁጥር 1 እስከ 9 በምናንብበት ጊዜ እንደምንመለከተው በሐዋርያው ጳውሎስ አማካኝነት የተተከለች የተመሰረተች ቤተክርስቲያን እንደሆነች እንግዲህ ሉቃስ በሐዋርያ ስራ መጽሐፍ ምዕራፍ 17 ላይ ይነግረናል። ይህን የተሰሎንቄ መጽሐፍ አንደኛውንም ሁለተኛውንም የተሰሎንቄ መጽሐፍ በምንመለከትበት ጊዜ የተጻፈበት ዋነኛ ዓላማ የተሰሎንቄ ሰዎች በጌታ በኢየሱስ ክርስቶስ ዳግመኛ መምጣት እርግጠኛ እንዲሆኑ ነው። እንዲሁም ደግሞ በመካከላቸው ያለውን ከዳግመኛ መጽሐፍ ጋር ተያይዞ ወገኖቹ ያለውን ጥያቄ ጳውሎስ ሊፈታላቸው ወደው ነው። ምክንያቱም አንቀላፍተው ስላሉ ወገኖች ጥያቄ ስለነበራቸው ማለት ነው። ስለዚህ በተሰሎንቄ መልእክት ውስጥ አንድ የምንመለከተው ነገር ይሄ፣ በተሰሎንቄ መልእክት ውስጥ ወገኖችን እዛ የተሰሎንቄ አማኞች ጥያቄ ነበራቸው። አንቀላፍተው የሞቱ ቅዱሳን መጨረሻቸው ምንድን ነው የሚል ጥያቄ ነበራቸው። ይሄ መነጋገሪያ ነው፣ በቤተ ክርስቲያኒት ውስጥ ይሄ ጥያቄ ነው። ይሄ አዘን ነው ይሄ ደግሞ ተስፋ መቁረጡ ደሞ እንደጫርባቸው ከመልዕክቱ ልንረዳ እንችላለን ማለት ነው። ስለዚህ ጳውሎስ ይህ መልዕክት በዋናነት የጻፈበት ምክንያት እነዚህ ሰዎች በጌታ በኢየሱስ ክርስቶስ ዳግመኛ መምጣት ዳግመኛ መምጣት እርግጠኛ እንዲሆኑ የመልዕክቱ ዋና ሀሳብ፣ የመልዕክቱ ትኩረት፣ የመልዕክቱ መሪ ቃል፣ የመልዕክቱ ዓላማ ሆኖ ነው። እንግዲህ በመጽሐፉ ውስጥ የምንመለከተው ከጌታ ከኢየሱስ ክርስቶስ ዳግመኛ መምጣት ጋር ተያይዞ አንቀላፍተው ስላሉት ወገኖች ያላቸውን ጥያቄ ስለሚመለስላቸው ስለሚመለስላቸው ማለት ነው ወገናቸው እግዚአብሔር አምላካችን እናመሰግናለን። ስለዚህ በተሰሎንቄ ቤተክርስቲያን ውስጥ ጥያቄ ነበር። በተሰሎንቄ ቤተክርስቲያን ውስጥ ወገኖች ሆይ፣ ሌላው የምትመለከቱት ደግሞ በተሰሎንቄ ቤተክርስቲያን ውስጥ የምንመለከታቸው ሌላም ነገሮች ሊኖሩ ይችላሉ። ይሁንና ግን ዋናው ትኩረታችን እሱ ስለሆነ ወደ ሌላው ነገር አንሄድም። ወደ ሌላው ነገር አንሄድም። ወደ ሌላው መልእክቱ ተጻፈበት ዓላማ አንሄድ ይሁን ግን እዚህ ዋነኛ ዓላማው ላይ ትኩረት አድርገን በጥቂቱም ቢሆን የጌታን ቃል እንካፈላለን። እግዚአብሔር አምላካችን የተመሰገነ ይሁን። ከመጽሐፉ እንግዲህ የምንረዳው ጌታ ኢየሱስ ክርስቶስ መቼ እንደሚመጣ አናውቅም። መጽሐፉ ይህንን ይነግረናል። ቀኑ አይታወቅም፣ ሰዓቱ አይታወቅም፣ መሆናቸው አይታወቅም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስንቅ መጽሐፍ ላይ እንጻፈልን እንደሌባ ምን ያደርጋል ይመጣል ብሎ ነው መጽሐፍ ቅዱሳችን የሚነግርም ነገር ግን የመምጣቱን ምልክት አልደበቅም። የመምጣቱን ምልክት እናውቃለን። ሲመጣ ደግሞ ስለሚሆኑ ነገሮችም እንረዳለን። እንዲሁም ደግሞ እንዴት ልንጠብቀው እንደሚገባ ደግሞ መጽሐፉ በግልጽ ነግሮናል ማለት ነው። አንደኛ ተሰሎንቄ መጽሐፍ በምናጠናበት ጊዜ፣ በተለይም ከጌታ ከኢየሱስ ክርስቶስ ዳግመኛ መመለስ ጋር ተያይዞ በምናጠናበት ጊዜ ሶስት ዋነኛ የሆኑ እነዚህ ነገሮች እንረዳለን። መጀመሪያ የምንረዳው የመምጣቱን ምልክት እንረዳለን። በሁለተኛ ሲመጣ ስለሚሆኑ ነገሮች እንረዳለን። በሶስተኛ ደረጃ እንዴት ለንጠብቀው ደግሞ እንደሚገባ ከመልዕክቱ እንረዳለን ማለት ነው። ይህንን መልዕክቱ ግልጽ አድርጎልናል። ይሄ ደግሞ ለኔና ለእናንተ ሕይወት መሰረታዊ የሆነ መልዕክት ነው። ጳውሎስ በዚህ መልዕክት ውስጥ በጌታ ቃል የምንላችሁ ይህን ነውና ብሎ ሲናገር ይሄ የምነግራችሁ የእግዚአብሔር ቃል ይሄ የምንነግራችሁ የእግዚአብሔር ቃል የጌታ የራሱ ቃል ነው ብሎ ሲናገራቸው እንመለከታለን። መቼም የተሰሎንቄ ሰዎች ወገኖች፣ ወይ የተሰሎንቄ ሰዎች አንድ ኳሊቲ አላቸው። አንድ ኳሊቲ ያላቸው ይኸውም ደግሞ በታሪክ መልእክቱን በምናጠናበት ጊዜ እንደምንመለከተው የእግዚአብሔር ቃል እንደ ሰው ቃል አድርገው ሳይሆን እንደ እግዚአብሔር ቃል አድርገው የሚቀበሉ ሰዎች እንደሆኑ እናውቃለን። ለዚህ ነው ጳውሎስ ይሄ አሁን የምነግራችሁ የእግዚአብሔር ቃል፣ ይሄ የምነግራችሁ ቃል የራሱ የእግዚአብሔር ቃል ነው የጌታ ቃል ነው ብሎ የሚናገርበት ዋነኛ ምክንያት ይሄ ነው። እስኪ ጥቂት የእግዚአብሔርን ቃል እንዴት እንደተቀበሉ እና ወደ እነሱ የእግዚአብሔር ቃል እንዴት እንደመጣ ከመልዕክቱ ውስጥ በጥቂቱ ካየን በኋላ ወደ መልእክታችን ዋነኛ ሀሳብ እንሄዳለን። የእግዚአብሔር ቃል ወደ እነርሱ የመጣው ወገኖች፣ እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል ነው የመጣው። እንዲሁም ደግሞ በብዙ መረዳት ነው የመጣው፣ በኃይል ነው የመጣው፣ በስልጣን ነው የመጣው፣ በመንፈስ ቅዱስ ነው የመጣው። ወገኖች እንደዚህ ወደ እነሱ የመጣው ይህንን የእግዚአብሔርን ቃል ደግሞ እነሱ ሲቀበሉ እንዴት የተቀበሉት ብለን ግን፣ በብዙ መከራ ከመንፈስ ቅዱስ ተስፋ ጋር ይህንን የእግዚአብሔርን ቃል እንደተቀበሉ ከዚህ የእግዚአብሔር ቃል እንረዳለን። ከተቀበሉትም ከእግዚአብሔር ቃል የተነሳ ደግሞ በህይወታቸው ቢያንስ ቢያንስ አምስት ነገሮች ሆኗል ተሰሎንቄ መጽሐፍ በተለይም ምዕራፍ አንድ እንደምናጠናበት ጊዜ፣ ይኸውም ደግሞ የሆነው የመጀመሪያው ነገር ከጣዖታት ዞር ብለዋል። ሁለተኛ ጌታን የሚመስሉ ሆነዋል። ሶስተኛ ሐዋርያቱ ይመስለዋል። አራተኛ በዙሪያቸው ላሉት ምሳሌ ሆነዋል። አምስተኛ የጌታን ንጻት በናፍቆት እንዲጠባበቁ ቃሉ አድርጓቸዋል። እግዚአብሔር አምላካችን የተመሰገነ ይሆን። አንድ እውነት ልንገራችሁ የእግዚአብሔር ቃል ወደኛ ሲመጣ እኛም እንደ እግዚአብሔር ቃል አድርገን በምንቀበለው ጊዜ ፈጽሞ ህይወታችን ይለወጣል። እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ በመቀጠል ጳውሎስ መልዕክቱን በተጻፈበት ዓላማ በምንመጣበት ጊዜ አንቀላፍተው ስላሉቱ ታውቁ ዘንድ እወዳለው ይላል እወዳለሁ ይላል። ይህ ነው እንግዲህ የመልእክቱ ዓላማ። መጀመሪያም እንደነገርኳቸው አንቀላፍተው ስላሉቱ ታውቁ ዘንድ እወዳለሁ፣ ትረዱ ዘንድ እወዳለሁ፣ ይገባችሁ ዘንድ እወዳለሁ ይላቸዋል። ለምን? አንቀላፍተው ባሉቱ ቅዱሳን ምክንያት እነዚህ ወገኖች አዝንዋል ተስፋ ቆርጠዋል። በመካከላቸው መነጋገሪያ ሆኗል። ጥያቄ ሆኗል። ስለዚህ ጥያቄያቸው መልስ እየሰጠነው ማለት ነው። ጳውሎስ ስለዚህ እንዴት አድርጎ ነው ለነዚህ ቅዱሳን መልስ የሰጣቸው የሚለውን ነው ከዚህ በኋላ እንድንመለከት እንፈልገው። የጳውሎስን ምላሽ እንመለከታለን። ጳውሎስ እነዚህ የተሰሎንቄ ሰዎች እንዲያውቁ የፈለገው ምን እንደሆነ ደግሞ በዝርዝር ለማየት እንሞክራለን። በጥቅል ስንመለከት አንቀላፍተው ስላሉት ታውቁ ዘንድ ወዳለው የሚለው ይሁንና ግን በዝርዝር የእግዚአብሔርን ቃል እየተመለከትን ከዚህ በኋላ እንሄዳለን። እና በዚህ መልእክት ውስጥ ደግሞ ለእኛስ ምንድነው የሚቀርልን፣ እኛስ ደግሞ ምንድነው የምንማረው የሚለው ነገር እያሰበን እያስተዋለ እንድናደምጥ ጠይቃቸዋል። በመጀመሪያ ጳውሎስ የሚያነሳው ማመን የሚለውን ቃል ነው። አንደኛ ብለን ልንይዝ እንችላለን። ማመን ወይም ደግሞ ካመን የሚል ቃል ጠቅሶ እናያለን። እንዲህ ላለ እግዚአብሔር ቃል ኢየሱስ እንደ ሞተና እንደተነሳ ካመን ብሎ የእግዚአብሔር ቃል ሲናገር ቁጥር 17 ላይ እንመለከታለን። እና የጌታ ሞትና ትንሣኤ ካመናቸው፣ አምነው ስለሞቱት ቅዱሳን ታዲያ ለምን ጥያቄ ይፈጠራል? ለምን ታዝናላችሁ? ለምን ተስፋ ትቆርጣላችሁ? የሚል ይመስላል ጳውሎስ የሚል ይመስላል እና እነዚህ ወገኖች በጌታ በኢየሱስ ክርስቶስ በሞቱና በትንሣኤው በማመን ድነዋል ድነዋል። ነገር ግን ክርስቶስ ተመልሰው ዳግመኛ ሲመጣ በጌታ ያንቀላፉት እንደሚነሱ ግን መረዳቱ ወይም ደግሞ እውቀቱ ግን እንደሌላቸው ከመልዕክቱ ልንረዳ እንችላለን። ስለዚህ ጳውሎስ አንቀላፍተው ስላሉት ታውቁ ዘንድ ወዳለሁ ይላቸዋል። ይህም ደግሞ ክርስቶስ ከሞት እንደተነሳ በጌታ የሞቱ ጌታ ዳግመኛ ተመልሶ ሲመጣ ከሞት ይነሳሉ። ስለዚህ በጌታ ለአንክላፉ ሁሉ ተስፋ አለ ብሎ ነው የሚነግራቸው። እግዚአብሔር አምላካችን ስሙ ለዘላለም ይመስገን። የዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር አንድ ጀምሮ የእግዚአብሔርን ቃል ስናደርግ እንደዚህ ላል ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ያው ይሆናል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ መሰረታዊ ከሆነ ነገር ላይ ነው የሚነሳው መሰረታዊ ከሆነ ነገር ላይ ከሆነ ትምህርት ላይ ነው ጳውሎስ ተነስቶ ምትም ማለት እኔና እናንተ የእምነታችን መሰረት ነው። የክርስቶስ ኢየሱስ ሞትነትን ሳይው ማለት ነው። በሁለተኛ ደረጃ የሚያነሳላቸው ያመጣቸዋል የሚለውን ቃል ነው። እንዲህ ይላል የእግዚአብሔር ቃል፣ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ምን ያደርጋቸዋል? ያመጣቸዋል ይላል። ቁጥር 14 ላይ ያመጣቸዋል ይላል። ይህ ጥቅስ ሞትን እንቅልፍ ይለዋል። እንዲሁም ደግሞ በጌታ የሞቱትን እግዚአብሔር ከክርስቶስ ጋር ያመጣቸዋል ብሎ በግልጽ ሲናገር እንመለከታለን። ያመጣቸዋል ማለት ከሞት አስመስቶ ማለት ነው ከሞት አስነስቶ ማለት ነው። በሞት እንድትወሰዱ አይቀሩም ማለት ነው። ይመጣሉ ማለት ነው። ሞት ውጦ አያስቀራቸውም ማለት ነው። ምክንያቱም በክርስቶስ ሞትና ትንሣኤ አምነዋልና ሞትን ምን ብለውታል? አሸንፈውታል። እግዚአብሔር የተባረከና የተመሰገነ ነው። ስለዚህ ሁለተኛው ሞት ወገኖች፣ ዘላለማዊ የሆነው ሞት በእነርሱ ላይ አይሰለጥንም እያላቸው እንደሆነ ከዚህ እግዚአብሔር ቃል እንድንረዳ እንችላለን። ጌታ ተመልሶ ሲመጣ እነዚህም በጌታ ያንቀላፉትን ጌታ የሱስ ያመጣቸዋል ብሎ ነው የሚናገረ። ያመጣቸዋል፣ ሊያመጣቸው ጌታ የሱስ ክርስቶስ ዳግመኛ ተመልሶ እንዲላል ይመጣል ነው የሚላቸው። በሦስተኛ ደረጃ አንቀድምም የሚለውን ቃል እንድናይ ይፈልጋሉ። እኛ ያዋን ሆነን ጌታ እስኪመጣ የምንቀር የአንቀላፉትን አንቀድምም ይላል። ቁጥር 15 ራፋራ ቁጥር 15 ላይ ማለት ነው። በዚህ ጥቅስ ውስጥ በጌታ ያንቀላፉትን አማኞች ሕያዋን የሆኑ አማኞች በመነጠቅ እንደማይቀድሟቸው እንመለክታለን። ቃሉ ጌታ ይመጣል ይለናል። ሲመጣ ሕያዋን ሆነው የሚቀሩ አማኞች ይኖራሉ። እኛ ሕያዋን ስለሆንን፣ እነሱ ደግሞ ስላንቀላፉ በመነጠቅ ምን አንላቸው? አንቀድማቸው ብሎ መጽሐፍ ቅዱሳችን ሲናገር እንመለክታለን። መጀመሪያ ጌታ ምን ይላል? ይመጣል። ከዛ በጌታ ያንቀላፉት ምን ይላሉ? ይነሳል እግዚአብሔር የተመሰገነ። ከዛ ወደ እኛ ምን ይላቸዋል? ያመጣቸዋል። ከዛ ደግሞ መነጠቅ ይሆናል። ስለዚህ በመነጠቅ እኛ ሕያዋን ሆነን በምድር ላይ ስላለን እነሱ ስለአንቀላፉ፣ አንቀድማቸው ስንነጠቅ አብረን ነው የምንነጠቀው ብለው ጳውሎስ በግልጽ ሲናገር እንመለከታለን። እግዚአብሔር አምላካችን የተመሰገን ይሆን። አንድ ቃል አንዱ ብላችሁ አንድ ያ ቆሮንቶስ አሥራ አምስት ቁጥር 20 አሁን ክርስቶስ ስለአንቀላፉ በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሁሉ በአዳም ስለሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። በአራተኛ ደረጃ እንድንመለከት ያሰብኩት ከሰማይ ይወርዳልና የሚለውን ቃል ጌታ እሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ብለ ደግሞ በቁጥር 16 ላይ ሲናገር እንመለከታለን። ቃሉ የጌታን ዳግመኛ ተመልሶ መምጣት ከሰማይ መውረድ ይለዋል። ጌታ ከሰማይ የሚወርደው በትእዛዝ በመላእክት አለቃ ድምፅ በእግዚአብሔርም ደግሞ መለከት እንደሆነ ሲናገር እንመለከታለን። ሁለት ነገር እናስተውላለን። አንድ አሁን ጌታ የት ነው ያለው? ብለን ስም በአብ ቀኝ ነው ያለው፣ በሰማያት በግርማው ቀኝ ተቀምጧል። በሁለተኛ ደረጃ ደግሞ ጌታችን ኢየሱስ ክርስቶስ ከዛ ከግርማ በሰማያት ካለበት ከዛ ከአብቀኝ ተነስቶ ምን ያደርጋል ከሰማይ ምን ያደርጋል ይወርዳል ብሎ መጽሐፍ ሲናገር እንመለከታለን ዳግመኛ ተመልሶ ይመጣል ይላል ቦታውን ይነግረናል ዳግመኛ ደግሞ እንደሚመጣ ይነግረናል ቦታውን ስል ጌታ ኢየሱስ አሁን ያለበትን ቦታ ማለት ከዛ በመቀጠል ደግሞ ከዛ ካለበት ቦታ ከሰማይ ከአብቀኝ ተነስቶ ምን ያደርጋል ይመጣል ይወርዳል ብሎ መጽሐፍ ቅዱሳችን ሲነገር እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሆን። ስላመጣጡ ይነግርናል። ሲመጣ በትእዛዝ ነው። ሲመጣ በመላእክት አለቃ ድምፅ ነው። ሲመጣ ደግሞ በእግዚአብሔር መለከት ነው የሚመጣው ብሎ ስላመጣጡም ደግሞ በግልጽ በግልጽ ይሄ እግዚአብሔር ቃል ሲያስረዳን እንመለከታለን። በአምስተኛ ደረጃ ትንሣኤ ወይም ደግሞ መነሳት የሚለውን ቃል እንመለከት የፈለግኩት እንዲህ ላለ እግዚአብሔር ቃል በክርስቶስ የሞቱ አስቀድሞ ይነሳሉ። እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነሱ ጋር በደመና ምን እናደርጋለን? ያ እንነጠቃለን ብሎ መጽሐፍ ሲናገር እንመለከታለን። ስለዚህ እዚህ ውስጥ ደግሞ በፍጹም እርግጠኝነት ጳውሎስ የእግዚአብሔርን ቃል ለእነዚህ አማኞች ይነግራቸዋል። በክርስቶስ የሞቱ ምን ይላሉ? ይነሳሉ ይላቸዋል። ትንሣኤ አለ ይላቸዋል። እግዚአብሔር ይመስገን። በመጀመሪያ ሀሳብ ላይ እንደተነጋገር ነው ጌታችን ኢየሱስ ክርስቶስ እንደሞተና እንደተነሳ ካመናችሁ ብሎ እንዳለ ማለት ነው አሁን ደግሞ ወረድ ብለው ምን ይላቸዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሞተና እንደተነሳ ካመናችሁ እነዚህ በጌታ ያንቀላፉትን ምን ይላሉ? ይላል ይነሳሉ፣ ትንሣኤ አለ ብለው ሲናገር እንመለከታለን። እግዚአብሔር ይመስገን። በስድስተኛ ደረጃ መነጠቅ የሚለውን ቃል እንድንመለከት ነው ያሰብኩት። እንዲህ ይላል እግዚአብሔር ቃል በጌታ ያንቀላፉትና ሕያዋን የሆኑት በአንድ ላይ በመሆን ጌታን በአየር ለመቀበል እንደሚነጠቁ መጽሐፍ ቅዱስ ይናገራል። ጌታን በአየር ለመቀበል እንነጠቃለን የሚል ቃል ተጽፎ እንመለከታለን። በዚህ ምድር በግል በማመን የተቀበልነውን ጌታ በአንድ ላይ በመነጠቅ ደግሞ በአየር እንቀበለዋለን። በመነጠቅ ለመቀበል አሁን በማመን መቀበል ያስፈልጋል። በዚህ አጋጣሚ አዳዲስ ሰዎች ይህንን መልእክት የምታደምጡ ወገኖቼ በአየር ጌታን መቀበል ከፈለጋችሁ አሁን በጌታ በኢየሱስ ክርስቶስ አምናችሁ በዚህ ምድር ኢየሱስ ልትቀበሉት ይገባችኋል እና ተቀበሉት ብዬ እመክራችኋለሁ። ሕይወታችሁን ለጌታ ስጡ ብዬ እመክራችኋለሁ። ኢየሱስ ክርስቶስ ያድናል። ስሙ ለዘላለም የተባረከና የተመሰገነ ይሁን። ዛሬ ንስሐ ገብታችሁ ጌታ የምትቀበሉት ነገ ጌታችን የኢየሱስ ክርስቶስ ዳግመኛ ተመልሶ በሚመጣበት ጊዜ፣ ከሰማይ በሚወርድበት ጊዜ በክርስቶስ ኢየሱስ ካመኑት ጋር አምነውም ካንቀላፉት አምነውም የሆን ሆ በምድር ላይ ካሉት ጋር በአንድ ላይ በመሆን በአየር በመነጠቅ ጌታችን ኢየሱስ ክርስቶስ እንቀበለዋለን ማለት ነው። በአየር እንድቀበለው አሁን በምድር ሳለሁ በክርስቶስ ኢየሱስ አምኜ ልድን ይገባኛል ማለት ነው። ሌላው ላነሳላችሁ ያሰብኩት ይህንን ነው። በመነጠቅ ለመቀበል አሁን በማመን መቀበል ያስፈልጋል። በሰባተኛና በመጨረሻ ደረጃ ወገኖች የምነግራችሁ ከጌታ ጋር እንሆናለን ብሎ ደግሞ ሲናገር እንመለክታለን። እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ይላል። ቁጥር 18 ስለዚህም እርስ በርሳችሁ በዚህ ቃል መንበሉ ተጽናኑ፣ ተበረታችሁ ብሎ ጳውሎስ ሲናገር እንመለክታለን ማለት ማለት ነው። ከጥያቄ ውጡ፣ ከአዘን ውጡ፣ ከተስፋ መቁረጥ ውጡ። በዚህ ዙሪያ መነጋገራችሁን አቆሙ፣ የምትነጋገሩትን ነገር ቀይሩት፣ በቃ አሁን ተጽና፣ አሁን ተበረታቱ ብለው ጳውሎስ በፍጹም እርግጠኝነት ይህንን የእግዚአብሔርን ቃል የጌታ የሆነውን ቃል የራሱ የጌታ የሆነውን ቃል ሲጽፍላቸው፣ ሲያስተላልፍላቸው፣ መልእክትን ሲሰጣቸው ነው የምንመለከተው እንግዲህ በዚህ መልኩ ነው የቆሎ በዛ በተሰሎንቄ ቤተክርስቲያን የነበረው ጥያቄ መልስ ያገኘው፣ አዘናቸው የተነሳው ተስፋ መቁረጣቸው የተወገደው፣ መነጋገራቸው ያቆመው፣ ማጉረምረባቸው ያቆመው ከዚህ የተነሳ እንደሆነ ልናውቅና ልንረዳ ይገባናል ማለት ነው። በነበራቸው እውቀት ላይ ጨምራላቸው፣ በነበራቸው መረዳት ላይ ጨምርላቸው ማለት ነው። እግዚአብሔር የተባረከና የተመሰገነ ይሁን። በጌታ ሞትና ትንሣኤ አምንናል። ስለዚህ ያንቀላፉት ከጌታ ጋር ይመጣሉ። ያዋን የሆን ነው ያንቀላፉትን አንቀድማቸውም። ጌታ ከሰማይ ይወርዳል፣ በጌታ የሞቱት አስቀድመው ይነሳሉ። ሕያዋን የሆነን እኛ ከእነርሱ ጋር ጌታን በአየር ለመቀበል እንነጠቃለን። ሁል ጊዜ ደግሞ ከጌታ ጋር እንሆናለን። በዚህ ቃል ተበረታቱ፣ በዚህ ቃል ተጽናሉ። ይህንን ቃል ያልተቀበላችሁ፣ ይህንን ቃል ያልተረዳችሁ ወገኖቼ ይህን እውነት ልትቀበሉ እንደ ስሎንቄ ሰዎች ልትረዱ ልትቀበሉት እንደ እግዚአብሔር ቃል አድርጋችሁ ልትወስዱት ይገባችኋል። ማታምኑ ጌታን ማታቆ ወገኖች ደግሞ በአየር ጌታን ኢየሱስ ክርስቶስን ለመቀበል አሁን በዚህ በምድር ኢየሱስን ልትቀበሉት ህይወታችሁን ለጌታ እንድትሰጡ ደግሞ አሳስባችኋለሁ። ኢየሱስ ክርስቶስ ተመልሶ ዳግመኛ ይመጣል፣ ከሰማይ ይወርዳል። እግዚአብሔር የተባረከና የተመሰገነ ይሆን በጌታ በኢየሱስ ክርስቶስ አሜን።